የአቡሽ መስፈርት ካናዳ የምትኖር ካናዳ አሜሪካ አውሮፓ የምትኖር የመጀመሪያ ምርጫው ካናዳ ራሱ የሚኖርበት ሀገር ፣ ሁለተኛው አሜሪካ አውስትራሊያ አውሮፓ ችግር የለውም። ሌላው ደግሞ ጸይም የሆነች ቁመቷ ሜትር ከስልሳ አምስት በላይ የሆነ እምነቷ ኦርቶዶክስ ቀይ ብትሆንም ችግር የለውም፣ ግን ፀይም የመጀመሪያ ምርጫው ነው። ካልሆነ ቀይም ብትሆን ችግር የለውም እና ቁመቷ ሜትር ከስልሳ አምስት በላይ የሆነች በእምነቷ ኦርቶዶክስ የሆነች ፈጣሪዋን የምትፈራ ኢንጂኔራል ሰው አክባሪ እንትን እንትን ከማታዋሽ እንትን ምናምን ብሎ መዘርዘር አይፈልግም። ፈጣሪዋን የምትፈራ ሁን ሴት አጠቃላይ፣ መዝጊያው ይህንን የምታሟይ ሴት ካለሽ ነይ። የሁሉም የጸባይም፣ የቁመትም ምንም፣ በቃ ማጠቃለያው ፈጣሪዋን የምትፈራ በቃ ሌላ። ብዙ ትልቅ ነገር ነው በእውነት፣ ያልከው ትክክል። በቃ ፈጣሪውን የሚፈራ ሰው ከምንም ነገር ይቆጠባል፣ መጥፎ ነገር ከማድረግ ሰው ከመበደል። ያው ነገ አንተ ድሞ አትበድልህም። ፈጣሪዋን የምትፈራ ከሆነ እድሜዋ፣ አዎ ትልቅ ነገር ረሳሁት፣ እድሜዋን አልነገ አልጠየቅሽውም አሉኝ እድሜ ስንት ነው የምትፈልገው? የእኔ ነው ሜቢ እስከ ሰላሳ ወይኔ አውሮፓ ምናምን ማ ሰላሳ አይገኝም አባቴ ለአውሮፓ ሰላሳ ልጅ ነው አውሮፓ አሜሪካ ምናምን እንዲህ ልጅ እግር ያለው እኮ አረብ ሀገር ነው አውሮፓ ምናምን ትንሽ ገፋ ገፋ ያለ ነው ያለው እሺ እድሜ ከሰላሳ በላይ ከሰላሳ ጀምሮ ያለች እስከ ሰላሳ ነው ሰላሳ ሰላሳ እስከ ሚያው በቃ ሰላሳዎቹ መጀመሪያ ከሰላሳ እስከ ሰላሳ አምስት ትቀበላለክ ከሀያዎቹ መጨ ሰላሳ አምስትማ እኔ እራሱ ሰላሳ አምስት ሄደ በጣም እሺ እኔ ሰላሳ ሁለት ነኝ። እሷ መጨረሻው ነው ሰላሳ መሆን ያለባት ያው ከሀያዎቹ መጨረሻ ከሀያ ስምንት እስከ ሰላሳ ይሆናል። ይኸው መጣች ውይ መስዬ ነሽ እንዴ ጎንበስ ብዬ እየበላሁ ስለነበረ በቀኝ እጄ ምሳ እየበላሁ ስለነበረ ብቻ እጅ ወጥ ስለሆነ በግራጄ ነው የምጽፈው እና እድሜ ከ28 እስከ 30 እየጻፍሁ አዲስ ሰው ያስገቡ መስሎኝ ይኸው መጣችልኝ ያልኩት አንቺ መሆንሽን አላወኩም እሷ ለራሷ ትዳር ፈላጊ ማለት ለካናዳ ምናምን አትፈልግም እሷ ከኢትዮጵያ ነው የምትፈልገው ከካናዳ አትፈልጊም ቢገኝ

ይህ ሲሆን ነው የሚሆንብኝ። ሳስበው ትክክል ነች። እሺ አለው እያሉ ነው። አስገቡ ፕሊስ። ግን መስፈርቱ ከኢትዮጵያ አይቻልም አለው የምትሉት እንዳለ፣ ከኢትዮጵያ እንዳትሆኑ። ሀና ረጋሳ አንድ ቁጥር እየጻፈች ነው። ከኢትዮጵያ ከኢትዮጵያ ነሽ? እሱ የሚፈልገው እንደነገርኳቸው የመጀመሪያ ምርጫው እዛው ካናዳ፣ እሱ የሚኖሩበት ሀገር፣ ሁለተኛ አሜሪካ፣ ሶስተኛ አውስትራሊያ፣ አራተኛ አውሮፓ ከዛ ውጪ ከአረባ ሀገር ከኢትዮጵያ አይፈልግ። እንደገባችሁ ቪዲዮ ማብራት ነው የቤቱ የመጀመሪያ ህግ። ቪዲዮ አብሩ። አዲስ ህይወት ቪዲዮ አብሪ። ፌርሚላ ቪዲዮ አብሪ። ቪዲዮ ማያበሩትን እኔ እጄ ምግብ ይዟል፣ አውርዷቸው። ሲፈንን እንዳታወርዷት፣ ቪዲዮ አብርታለች። ስታምሪ አንቺ ቸኮሌት ሳካ ቶሎ ቪዲዮ ክናብራየው ቸኮሌት ትመጣልካለች። ለማን ነው የመጣሽው? ለሳካ ነው ለአቡሽ ድሬ? ካናዳ ቃ አቡሽ ድሬ አይፈልግም። ባህሬን እንኳን ከካናዳ ቅርብ ነው ይወስድሻል። ኦኬ ነው እንዳትጓጊ። ሳካ ሳካ፣ ቪዲዮ ክናብራ ሲፈን ሙስሊም ነሽ ክርስቲያን? ኦኬ አይ አንቺ ለሳካ አቶኝም። ለራስሽ ሌላ ይፈለግልሻል። ሳካ ሙስሊም ነው፣ ሙስሊም ነው የሚፈልገው። እኔወርክ ምን ነቀር? ሶፊ ለምን ነቀር? ለራሷ ቪዲዮ ያበራ ሰው አትንቀልሽ ሶፊዬ። አስገቢያት በእናትሽ ለራሷ ለመዘግባት ነው። ሌላ እሱ ሳካ የሚፈልገው ፀጊም ሴት ሙስሊም ሳካ የት ነው የምትኖረው እሱ ኢትዮጵያ ነው የሚኖረው ኢትዮጵያ የምትኖር ነው የሚፈልገው አይደል ኔት እየያዘው ነው ሳካ ኢትዮጵያ የምትኖር ሳካ ኢትዮጵያ የምትኖር ነው የሚፈልገው ሌላ ሳካ፣ ሌላ ቀን እና ለአንተ የምትሆን አልተገኘችም። ዛሬ እሺ፣ የዛሬ ሳምንት ነው እሁድ የዛሬ ሳምንት ነው። ኦልሬዲ መስፈርት ተመዝግቦ ነው። ፕሮግራሙ ግን ይጨመራል። እሁድ እሺ። አለውያ አለውያ፣ ለሳካ ነበር የገባሽው። ወይኔ ልክ ሲወርድ፣ እኔ እንዴ! እስኪ አብሪ ቪዲዮ እጅሽ ግን በጣም ነጻ። እሱ ቀይ አይፈልግም፣ ፀይም ሴት ነው የሚፈልገው። አይ ፒክቸር ነው እንትን ነው። እኔ ደግሞ እጇ መስሎኝ እኮ ነው እጇ፣ የራሷን እጅ ፎቶ አንስታ ፕሮፋይል ያደረገችው መስሎኝ። አለውያ የአረብ እጅ ነው ለካ። በሳምንቱ ለቀን ይደረግልን ብለዋል አስተያየት። እሺ እናደርጋለን በጣም ብዙ ትዳር ፈላጊ ነው ያለው። ሰው በጣም ትዳር ይፈልጋል። ትዳር ጠፍቷል። እሺ አሁን የምትገቡ ላቡሽ፣ ካናዳ፣ አሜሪካ፣ አውስትራሊያ፣ ምናምን አውሮፓ ያላችሁ ላቡሽ የምትገቢ ሴት መስፈሩ ኦርቶዶክስ ሲሆንሽ ፀይም ወይም ቀይ ችግር የለበትም ቀለር፣ ቁመት ሜትር ከስልሳ አምስት ሲሆንሽ እና ፈጣሪዋን የምትፈራ ኦኬ። እድሜ ከ28 እስከ 30 የሆነች ሴት መግባት ትችላለች። ለመሲ ወለይዋ ደግሞ ስራ ያለው ጸይም ጸይም ሆኖ ስራ ያለው ቁመቱ ሜትር ከሰባ በላይ የሆነ ኦርቶዶክስ የሆነ የማይጠጣ ያልወለደ አግብቶ የፈታ ቢሆን ችግር የለባትም። ግን ልጅ ያልወለደ ሰው አክባሪ የሆነ ዘረኝነት የሌለበት እድሜው ከ35 እስከ 40 የሆነ ነው የምትፈልገው። መሲ ወለየዋ ኦኬ። ስለዚህ ኖ ን ላቭ ሚ ኖ ን ላቭ እንዲ ይ ዩ ሰይዳት፣ እኛ እንወድሻለን። ኔማ አሁን እኔ የሚወድሽ ነው አመጣልሻለሁ። ስሟ ኖ ን ላቭ ሚ ይላል ማንም አይወደኝም ማለት ኑ ኖ ን ላቭ ሚ ማለት የኔ ውድ፣ አሁን እኔ የሚወድሽ ነው አመጣልሻለሁ። እንዴት አላቸው ሁላቸው፣ ሰላም ነው? ይሰማል አውዬ አው ይሰማል። ማር እንዴት ነሽ? ምሳዬን እየበላሁ ነው። ስላስገባችሁን ያመሰግናለሁ። እሺ እኔ ማር እሺ ጉዴ ትዳር ፈልጋች ነው የገባሽው? አ የት ሀገር ነው የምትኖሪው? ኢትዮጵያ እኔ ዱባይ ነኝ። የሆነ ዩዘር አለ ሀቢ አውስትራሊያ የሚል ረጅም ጊዜ እንትን ይላል። አውስትራሊያ ብለ ምጽፈውን አስገቧት ቤተሰብ ሞዴሬተሮች ፕሊዝ። ዩዘር ነው ፕሮፋይል ምናምን ዩዘር አውስትራሊያ እያለች ነው እንደገባች። ግን ቪዲዮ ማብራት አለባት። የቤቱን ሕግ ወጉ እንደገባችሁ ቪዲዮ ማብራት አለባችሁ። ምክንያቱም ባለትዳር ሆነው አንዳንድ ሰዎች እዚህ ጋር ሊፈልጉ ይችላሉ። ገባችሁ? ስለዚህ ማለት ጋር እንዳይማግት በቪዲዮ ነው የምናደረገው። ከጮቱ እጅ መጣው ፈጣሪዎን ችግር የለም ልጅ ቢኖረም ባይኖረም ችግር የለም። ብቻ ፈጣሪውን የሚፈራ የሚያከብረኝ፣ ማንኛውንም ስራ ሳይነቅ የሚሰራ የማያጨስ፣ የማይጠጣ፣ የማይቅም ይህን መስፈርት የምታሟላ ለ ለኖ ዋን ላቭሚ ግባና እኔ እወድሻለሁ በላት። ምክንያቱም ኖ ዋን ላቭ ሚ ብላለች። አንተ እኔ ኦርቶዶክስ እምነት ተከታይ ነኝ። አቡዬ ምንድን ነው እምነተሽ? ኦርቶዶክስ ነ ኦኬ። ኦርቶዶክስ የሆነ ኦርቶዶክስ ይህም ፕሮፋይል ስምማ የሚቀይር ያስፈልጋል። ትልቅ ትርጉም አለው። ይሄ ስም ትልቅ ትርጉም አለው። አቡዬ ለዛ ነው አንቲ እሺ፣ ካናዳ ያላችሁ እስቲ ቆይ እንፈልግ። ሰው አለ ካናዳ ያላችሁ፣ አውሩኝ ፕሊስ ሲሪየስ የሆናችሁ። ሪኪ ሴት ከሆንሽ ለምን ገብተሽ አቡሽን አታውሪውም? ካናዳ ያላችሁ ሲሪየስ የሆናችሁ አውሩኝ። እያች ነው ሰው በኮመንት ብዙ የማግኘት እድልሽ ሰፊ አይደለም። ገብተሽ አቡሽን ብታናግሪው እሱም ካናዳ ነው ያለው። እዚህ ጀመር ሲሪየስ የሆነ ብቻ የማስተናገደ። አሁን ጠዋት ነው ጠዋት ነው በእናትህ። አሁን ጠዋት አራት ሰዓት ሊሆን፣ ያው ሰው አይነሳም በዚህ ሰዓት። ኦኬ፣ እረፍት ስለሆነ እኮ እረፍት የሆነ ሰው ደግሞ የማይተኛም ሰው ደግሞ አለ በዚህ ኦንላይን የሚሆነው። አሁን ራኪ ካናዳ የሆናችሁ እንደዛ ከሚሆን ገብተሽ እዚህ ጋ ያው ቪዲዮ ማብራት የማትፈልጉ ሰዎች ባለትዳሮች ናቸው። ሌላ ነገር አይደለም። ባለትዳር ስለሆናችሁ ነው። ባለትዳር ሆናችሁ ትዳራችሁ ላይ ማግጡ ነው የፈለገው።